ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛለኝ፣ በያላችሁበት የኔ ውድ ቤተሰቦች፣ ላይክ፣ ሼር አድርጉልኝና ለነዛ ለሁል ጊዜ ያልበላቸውን ለሚያኩ እከካሞች አድርሱልኝ። እኔ የምለው ግን እናንተ የሆነ ነገር በተፈጠረ ቁጥር ሀይሚ ላይ አፋችሁን የምትከፍቱት ምን ሆናችሁ ነው? ስለምትበልጣችሁ ስለምትቀኗባት እንጂ ሀይሚ እኮ ስህተት ኖሮባት አይደለም። ሀይሚ የሆነ ነገር አጥፍታ እኮ አይደለም። ቆማችሁ ማዳመጥ የማትችሉ ሁል ጊዜ እሷ ላይ አፌን ካልከፈትኩኝ እኔ ነኝ እሷ ላይ አፌን መክፈት ያለብኝ የምትሉ አንዳንድ ሰዎች አላችሁ። በጣም በጣም የምታስጠሉ ማለት ነው። በጣም ታስጠላላችሁ። ሲጀመር ሀይሚ ብሩኬን አይደለም እሷ ልትለየው ይቅርና እሱ እንዲለያት ማትፈልግናት ይሄንን ጠንቅቃችሁ ታውቃላችሁ። እንደገና ደግሞ ይሄ ፕራንክ ነው እናውቃለን እኮ ፕራንክ እንደሆነ። ግን እንደዚህ ፕራንክ ነው ብለን መናገር ይደብራል። ስራ ነው ይስሩ አለቀ። ግን እንደዚ ዝን ያክል አፋችሁን አትክፈቱ፣ በቃ አትክፈቱ፣ አትስደዋት። ምንም ያጠፋችሁ ነገር የለም በሆነም ባልሆነውም የሆነ በቃ ሲጀመር እኮ እንኳን ይችን ትንሽ ምክንያት አግኝታችሁ ምክንያት በግል እኮ ፈጥራችሁ የምትሳደቡ ናችሁ። ሌላው ነገር ደግሞ አስመሳዮች፣ እስስቶች አላችሁ። የእሱንን የቡርኬንና የእሷን ፎቶ ተሸክማችሁ የምትሰድቧት አካውንት ቀይራችሁ አንዳንድ ሰገጤዎች አላችሁ። በነገራችን ላይ እናንተ በምትሳደቡት ስድብ የስግድናችሁን ጥግ እንጂ የምታሳዩት ከሀይሚ ምንም የሚቀንስላት ነገር የለም፣ ምንም አይቀንስም። እንደውም ከፍታዋን እየጨመራችሁላት፣ ሚዛኗን እየጨመራችሁላት ነው የምትሄዱት። እናንተ አፋችሁን ከፍታችሁ በምትሳደቡት ቁጥር ማለት ነው። እና ራስ ወዳድ ነሽ አንቺ ጥቅመኛ ነሽ አንቺ ሲጀመር ለቡርኪ አታስፈልጊም። እሺ፣ እናንተ ናችሁ የምታስፈልጉት። እናንተ ናችሁ ዴ እናንተ ማንት ስለሆናችሁ ነው ሲጀመር? የምታስፈራሯትስ? የሆነ የሆነ ነገርስ የምትሏትስ? እናንተ የምትሰድቧት ልጅ አደለችም ሲጀመር ማለት ነው። እንደ መክር ከሆነ ይህ ሀይሚ ልክ አደለሽም ብላችሁ መምከር ትችላላችሁ። ስድቡ ጋጋታ ለምን አስፈለገ? የዝን ያክል አንቺ ለወንድሚያት አንቺ ለወንድሚያት ሆኒ ምናምን ምናምን። ታዲያ ሀይሚ ለወንድምሽ ለቡሩኬ ካልሆነች አንቺ አግቢዋ ጠንፌ። ይኸው እኮ ነው የቀራችሁ እንዴ በእውነት በጣም ነው የምታሳፍሩት። በጣም ግን በጣም በጣም በጣም ሀይሚን እንደምትጠሏት የሆነ ምክንያት እንደምትፈልጉ የእሷን በቃ የሆነ ሌለ የእሷን መሰበር በጣም የምትፈልጓላችሁ። በጣም ደግሞ እኔ ሀይሚን በጣም ማደንቃት ነገር ቢኖር እናንተ አፋችሁን በምትከፍቱት ሰዓት እሷ በጣም የበለጠ ጠንካራ ሆና ነው የምትመጣው ለእናንተ አንድም ቀን ተሰብራ አሳይታቸው አታቀም። ወደፊትም ሀይሚዬ እኔ የምልሽ ነገር ቢኖር ወደፊትም ጠንካራ ሆነሽ አሳያቸው። እዚ ጋ ማንም ሰው መጥቶ አፉን ይክፈት። ልክ ወዳጅም እንዳለ ጥላትም አለ፣ ጥላትም እንዳለ ወዳጅ አለ። ስለዚህ አንቺ ወዳጆችሽን ብቻ አዳምጭ። እዚ ጋ መተው መጥተው ስለሚሳደቡት ቦታ እንዳሰጭ እንዳይሰማሽ ምንም ነገር እንዳይመስልሽ። እንዴ በጣም እኮ ነው የምትደብሩት! እግዚአብሔርም እንዴ ባለፈው ጊዜ እኮ ብሩኬ ዱባይ ሲመጣ እሷ በዛን ሰዓት ፓስፖርት ቢኖራት ምናምን ነገር ቀጥታ ትመጣ ነበረ። ለምን ከሱ መለየት አትፈልግም? ከብሩኬ መለየት እንደማትፈልግ ጠንቅቃችሁ ታውቃላችሁ። በጣም እንደምትወደው በጣም ያለንተ ህይወቴ ባዶ ነው፣ እኔ ከአንተ ጋር ሲሆን ነው ደስተኛ መሆነው። ብዙ ነገሮች፣ የማይረሱ ነገሮች ተናግራለች በእያንዳንዷ ቪዲዮ ላይ። እና ያ ሁሉም በቃ ከምንም ማስቆጥሩትም እንደ ቃቃ ጨዋታ ነው የምታዩት። በጀመሪያ እስቲ ሀይሚና ብሩኬ እስከ ዛሬ ምን አሳልፈው ነበረ? እውነት ሀይሚ ይሄንን ታደርገዋለች። ምናምን ሀይሚ ጥቅመኛ ናት ላላችሁት ሀይሚ ጥቅመኛ ብትሆን ኖሮ እህኔ 300 ሺ ትገባ ነበረ። ሰው እያስቀደመች ነው፣ ይሄው 200 ሺ እንኳን አልገባችም። ምኑ ጋ ነው ጥቅመኛነቷ? ለራሴ አንዳንድ ጊዜ ጥያቄ ሆንብኛል። ጥቅመኛ ሰውና ለሰው ጥቅም ለሰው ለውጥ የሚሮጥ ሰው እንኳ ለይታችሁ የማታቁ ድፍንቅሎች አላችሁ። ድፍንቅሎች በጣም ታሳፍራላችሁ። በጣም ማለት ነው። ሁሉ ጊዜ እሷ ላይ አፋችሁን ካልከፈታችሁ አይሆንላችሁም። በቃ አይሆን ጠንካራ ሴት ማንወድ ሴት ሆነን ጠንካራ ሴትን ማንወድ ሰው ሴቶች አለን። ጠንካራ ሴትን ሰፖርት ማድረግ ማንፈልግ ሴቶች አለን። ሴት ሆነን ማለት ነው። እንደውም እኮ የሴት ልጅ የሆነ ጥንካሬ ሊያስደስተን የሴት ልጅ እድገት ሊያስደስተን በቃ ይገባል። ግን ማንፈልግ ሰዎች አለን ማናምን ሰዎች አለን። ሁል ጊዜ ይሆናል የለ ሴትን ዝቅ ዝቅ፣ ወንድን ከፍ ከፍ፣ በቃ ይሆነ የምንጣበቃለን። ሌላው ነገር ደግሞ የሰው የሆነ ሰው ላይ ነው ደግሞ ምን በጣም የምንጣበቀው። በጣም ታሳፍራላችሁ። ከዚህ በኋላ አፋችሁን ባከፍቱባት ልጅቷ ላይ ጥሩ ነው ይሄ ነገር። በዚህ በያቆምስ ነገ አስቀጣይነት ቢኖረውስ ከነጎዴ አስቀጣይነት ቢኖረውስ ብላችሁ እንኳን አታስቡም። ዝም ብላችሁ ነው በቃ እንደ በግ የምትነዱ አፋችሁን የምትከፍቱት ምናምን ነገር እናንተ ሰደባችኋት አልሰደባችኋት፣ በእርግጥ ለሀይሚ ምንም የሚቀንሰው የሚጨምረው ነገር የለም። በእርግጥ ጠንካራ ታደርጓት አላችሁ። እናንተ በሰደባችኋት ቁጥር የሷ ጥንካሬ የሷ ብርታት እየጨመረ ነው የሚሄደው። እናንተ ደግሞ እዛ ጋ አፋችሁን ከፍታችሁ ትቀራላችሁ እንጂ ምንም የሚቀንስባት እናንተ ምንም የምታጣው ነገር የለም። ደስ የሚለው ነገር ሀይሚዬ ለሚሰድባት ሰዎች ምላሽ ልትሰጥ አታውቅም። ይህ ማለት ደግሞ ቦታ አትሰጣችሁም፣ ቦታ የላትም፣ አትጨነቅላችሁም፣ ትዝ አትሏትም ማለት ነው። ይህንን እንኳን የማትረዱ ሰዎች ናቸው በእውነት የሆነ እንዴ? ተጨማለቀች እኮ አበዛችሁ። ብሩክ ፓስፖርትን ወርውርላት ምናምን ምናምን ምና አናታችሁ ላይ እንትን ሰይጣን ይወርወር። ሌላ ምን ይባላል? በጣም ትደብራላችሁ። በእርግጥ ተረጋጉ። የምታፍሩበትን ነገር አፋችሁን አትክፈቱ። ብዙ አፍ መክፈት ጥሩ አይደለም፣ ጥሩ አይደለም። እኔ ለሃይሚ እናንተ አፋችሁን በከፈታችሁት ቁጥር እኔ አፌን መክፈት አቅቶኝ አይደለም። ነገር ግን ሃይሚዬ ለእኔ ሁልጊዜም ልክ ናት። ለዛ ነው በቃ ልክ ናት፣ የምታደርገው ነገር ሁሉ ልክ ነው ብዬ ስለማስብ ልክም ስለሆነም ነው። ደግሞም ምንም የምታደርገው ነገር የለም መቼም ቢሆን እንደው እንደው የሰይጣን ጆሮ ይደፈን እንጂ ብሩኬ ሀይሚን ካልተዋት በቀር ሀይሚ ብሩኬን የምተው ሴት አይደለችም። በማንኛውም አጋጣሚ ለምን በስነ ስርዓት እንደምትወደው በአግባቡ እንደምትወደው እኔ በብዙ ነገሮች ተረድቻለውኝ። ሀይሚዬን በብዙ ነገሮች በጣም በጣም እንደምትወደው ማለት ነው። ነገር ግን እናንተ የምታስቡት ሀይሚ ብሩኬን እንደማትወደው የሆነ ነገር አንድ ነገር ስታገኝ ለዛ ነገር እንደምትቸኩል እንደምትጓጓ። አሁን ይቺ ሴት አሜሪካ ሉተዲ ስላለቻት ጥላ ብሩኬን የምትሄድ እንደዛ ነው ያሰባችሁት እንደዛ ነገር ማለት ነው። ሀይሚ ግን እንደዛ የምታደረግ ሰው አይደለችም። ብትሄድ እንኳን ቢሳካላት ብሩኬን ይዛ ልትሄድ ትችላለች። ነገር ግን እናንተ የምታስቡት ሌላ ነው። ችግር የለም። አስቡት። ምክንያቱም ከብሩቅ ሀይሚ ከተናገረችው ነገር አንጣር ነው ያንን በመረዳት ነው እናንተ እንደዛ የምትሉት ነገር ግን አታቋ በደንብ በስነ ስርዓት ሀይሚን ያላወቃችሁ አላችሁ እኔ እንጃ ብዙ አመት ይፈጅባችኋል ሀይሚን ለማወቅ ብዙ፣ ሀይሚን ለመረዳ ብዙ አመት ይፈጅባችኋል። ገና ብዙ አመት፣ ገና ጥሬ ናችሁ። ጥሬም ስለሆናችሁ ነው እየተነሳችሁ አፋችሁን የምትከፍቱት። አፋችሁን አትክፈቱ፣ ልቅልቷ ላይ እዛ አፋችሁን ዘግታችሁ ተቀመጥ። አይ አፋችን እንከፍታለን ካላ